ወራተላ በረካቱ እንዴት ናችሁ? ውድ የቲክ ሰው ቤተሰቦች ሰላም ናቸው አለሁ እኔ ደህና ነኝ፣ አልሐምዱሊላህ። እናንተሳ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ወደ ሀይቅ የሚሄድ አነስ ያለ ፍርምጥኝ ያለ ለቤተሰቦቿ ሰርፕራይዝ 72550 ብር ይፈጀው ከነደሴ ትራንስፖርቱ ማለት ነው፣ ደሴ ድረስ እስካለው ትራንስፖርቱ ሆነና አብራችሁን ይቆዩ። እንደምታዩት እዚህ ጋር 400 ሊትር ተዘጋጅቷል። ሌላ መጀመሪያ ከቆዎቹ እጀምርላችሁ የውዬ አሳይዋችሁ በኋላ አስተካክዬ በዳር ዳር ላድርግላችሁ። እዚህ ጋር የምግብ ስፍራ በ700 2 ሜትር ነው የምግብ ስፍራ አድርጌላታለሁኝ። እዚህ ጋር የሳሩ ስፍራ 1 ሜትር በ1 ሜትር ሺ700 አድርጌላታለሁ ማለት ነው። እሺ እዚህ ጋር ደግሞ ፓርቴሽን ናት፣ አሪፍ ወጥ ፓርቴሽን ይቺ ሺ450 ብር ናት። ከአራት ከሀምሳ እሺ። እዚህ ጋር አንድ ደርዘን ሲኒ በዚች ከለር ማለት ነው። ረከቦት ወርቃማ ስለሆነ ይችን በ2ሺ900 ብር ሂሳብ ነው። አንድ ደርዘን 2900 ማለት ነው። ረከቦት የመስተዋቱ ነው ይሄ እስከፌርሜሎ ባለ አምስት ጋቻ ማለት ነው። ባለ አምስት ጋቻ ረከቦት 3800 ሂሳብ ነው። 3800 ረከቦት ከነ ከነ ሙሉ አክሰሳሪው ማለት ነው። ረከቦቷ ባለ አምስት ጋቻው ነው ማለት ነው። እሺ፣ እዚህ ደግሞ ሀገረኛ ባለ ሰባቱ ባለ ሰባት ሀገረኛ ድስት 6500 ሂሳብ አድርጌላታለሁ። 6500 ብዙ ቀን የላትም። በነገራችን ላይ እዚህ ጋ ሀገረኛ ቢላዎች ናቸው፣ ሶስት አድርጎ ይታለሁኝ። እዚህ ጋ ደግሞ የሽንኩርት መክተፊያ ሶስት ሴሪ ነው የምታዩት፣ የተለመደው ለ850 ብር ሂሳብ ነው የሽንኩርት መክተፊያው ማለት ነው። እዚህ ጋ ደግሞ እና 50 ቁጥር ትሪ አድርጌላታ አለሁኝ። አብርጭቆ አንድ ሺ ሁለት መቶ አድርጌላታለሁኝ። አንድ ደርዘን የሻይ ቡሽ ደግሞ የምታዩትን አንድ ሺ አንድ መቶ 50 አንድ ደርዘን። እዚህ ጋር አባ ሳህን ባለ አምስት አላት ቱርኪ። ይሄ ሳህን እየጠፋ ስለሆነ ብዙ ሁላ። እዚህ ጋር ደግሞ ጭልፋና ሶስት ጭልፋ አንድ ሲኬን አድርጌላታለሁ፣ የምታዩትን ማለት ነው እዚህ ጋር ደግሞ ማንኪያ አንድ ደርዘን፣ ሹካ አንድ ደርዘን፣ የቡና ማንኪያ ማለት ነው አንድ ደርዘን ይላታለሁ። ሌላ የቁርጥ ሳህን 12 12 የቁርጥ ሳህን በ130 ብር ሒሳብ ነው አንድ ደርዘን ማለት ነው። እዚህ ጋር ደግሞ ኮምፕሊት የውሃ ወርቃማ ወይ ከፋቱ እንትናና አናስቀርጽም የሚለው አለ እንግዲህ፣ እኔ ወርቃማ በበረዶ ከለር ነው ይሄ 2500 ብር ማለት ነው። 2500 ብር እሺ። ከነዚህ ውጪ እንግዲህ እኔ ጋር ያለው እቃዎች እነዚህ ናቸው። ከውጪ ደግሞ የገዛሁላት የትራስ ልብስ በዚህ ሎሚ ከለር ሽሮማ ነገር ማለት ነው ማለት ነው። እዚህ ጋር እንደምታዩት አስመርጫት ይሄንን አድርገናል በ450 ብር ሂሳብ ማለት ነው አራት መቶ አምሳ ብር ሂሳብ ጨርቁን ደግሞ የፍራሽ ጨርቁ በአንድ ሺህ ብር ማለት ነው ለአንድ የፍራሽ ጨርቅ አራት ነው የገዛቸው አስር የትራስ ልብስ እና አራት የፍራሽ ልብስ አድርጋለች ማለት ነው በአንዳንድ ሺህ ብር አራት ሺህ ይሄንኛው ደግሞ አራት ሺህ አምስት መቶ ማለት ነው የትራስ ልብሱ ሌላ ያሰራችው ምንድን ነው መጋረጃ ነው መጋረጃ ከመካከለኛው ጋር ነው ማርቸት የተደረገላት በዚ መካከል ላይ ባለው ኮትራ ስልክ ሱ ማለት ነው። ስስ በስሱ ነው። ስስ በስሱን 6700 ነው ያሰረሁላት ለፍረንች ዶርም የሚሆን ጋር ማለት ነው። ስለዚህ ነው በጣም 9 ሜትር ነው ምናምን ጫርቂ ውስጥ ያለና ያለች የምታዩትን ማሽ ስለሚያደርግ በዚህ ለሎሚ ከለር የሚያስቀደው ሹሩማ ነው መካከሉ ላይ እንደዚህ ስላለ አሁን ሎሚ ሎሚ ከለር ራሱን በስስ በስሱ ፈልገን አጣን ያለ ይመስለኝ ማለች እሷ ራሱ የምትሰራለኝ ይሄንን ማለት ነው። አንድ መጋረጃ አራት የትራስ ጨርቅ እና አስር የትራስ ልብስ እና አራት የቤቢ ትራስ ገዝቼላታለሁ። የቤቢ ልብስ በሦስት መቶ ብር ሂሳብ ነው የቤቢ ልብሱ ማለት ነው። ቤቢ ልብስ ምን ጋር ነው ያለው? ያው እጄ ላይ ታይቷል። የቤቢ ልብሶች እነዚህ ማለት ነው። እነዚህን በሦስት መቶ ብር ሂሳብ ነው አሰብሁላት። የቤቢት ትራስ ደግሞ በ150 ብር ነው። ውጭ ላይ ደግሞ እንደምታዩት ክፈት እና ሳያቸው። የሱ ጋር አስር ትራስ እና አራት አራት ፍራሽ አስር ትራስ ደግሞ ወደ አራት ፍራሽ ደግሞ በ2300 ማለት ነው። ሌላ ያላሳየኋችሁ ካለ ይሄ ፕላስቲካ ፕላስቲክ ናቸው። ሶስት ሳፋ እና የቆሻሻ ልብስ ፓስኬት በትልቁ 650 ነው። የቃማን ጠፍቀፊያ ደግሞ 250። አንድ ሴኔጋል ድስት ደግሞ ያሳያቸው 2000 ነው። ሴኔጋል አንድ ዶሮ በሚሰራው ማለት ነው። እና እቃዎች ሙሉ ምን ይመስላሉ? እነዚህን ኢንሻአላህ ለነገው ዛሬ መኪና ላይ ተጭኖ ያደርላታል። ነገ ሀይቅ ይደርሳል ማለት ነው። ስለተከታተላችሁኝ አመሰግናለሁ። በእኔ ላይ የምታዙ ደግሞ አምናችሁኝ፣ መርጣችሁ ምርጫችሁ ስላደረጋችሁኝ ከልብ አመሰግናለሁኝ። አሁን ማዘዝ የምትፈልጉ ዘዙ። በታማኝነት እባችሁን የምትፈልጉበት ሀገር እልክላችኋለሁ ማለት ነው። ቻው።